ይሄ መስዬ ነው፣ አንድ ዶናት ጋይስ ጋይስ ደብል ነው

ሪከርድ ሪከርድ አላደርጋችሁም ጋይስ በጣም ነው የምትገርመው። አንቺ እኮ መውጣት ትችያለሽ ከሪከርድ ውስጥ። ቴንክ ዩ እና አልነገረኝማ፣ አልነገረኝማ ሪከርድ አድርጌ አላለኝማ። ኖ ይቀመጣል ግን እሺ

ማን ነው ዳይቦን ቆሻሻ ያለው? ኖ እንዴ! ለምድን ነው እንደዚህ? ማን እዚህ ጻፈ? ሰው አለ እንዴ? ዳይቦ ቤቲ፣ ዳይቦን የተናገረሰው ሰው አለ ብሎክ አርጊልኝ ካለ ቤቲ

ሞድሬተር ለምን አትሰጭውን? ኪዱን ብትሆን እንደኔ ነው ደስ የሚላት የኔ ፍቅር

ሪካርድ አርጋችሁኛል ፖስት አርጉልኝ፣ ጋይስ ይሄንን አንበሳ ያጓሳውን አንበሳ ሪፖርት ፖስት አርጉልኝ ፕሊስ። እኔን ኢሞጂ አርጉብኝ። ታው ታው ታው። ናናት ናንተ ፍሪታ ቤት ያላረገችሁም እንዴ? ምን ይመስላል? የቤትን ጨለማ መብራት አብራ ዳመና ዳመና ውስጥ እየመጣኩኝ አንተ አዲሱ ጋይስ፣ ሙሉት ቤተሰብ ፕሊስ እንዴ

ሊያ አንቺ ድፍረትሽ ቀድሙን እኮ አልቀጣሁሽም። አንቺ አንድ ስትቀጪ ዋን ዜሮ ነው ብለሽ አስታወሽኝ፣ ሁለት ያሸንፊሽ ግን ምንም አላልኩሽም። ጻጪ አልቀጣሽም። ቆይ ይቀመጥልኝ፣ ስትቀጪኝ ይንጣጣልሻለሁ በእኔ ቅጣት ኦኬ።